ሰዓት የጣይቱን ልደት አስመልክተን ነበር ለማስመረቅ አስበን የነበር ነው። ሊፈርስ የነበረው ላለፈው 30 ዓመት ምንም አገልግሎት አልሰጠም። እዚህ ላይ መውጣትም አይቻልም። በረንዳው ሁሉ ተሰባብሮ ነበር፣ ቢወጣበትም ይፈርስ ነበር ተከፍቼ ለማስመረቅ አስቤ፣ ግቢው እንደተባለው ገና ያላለቀ ብዙ ስራ ነበረው። በተለይ በኮሪደር ልማት ወቅት ደግሞ ጉዳትም ደርሶበት ነበር፣ እንደገና ያደስነው ነው። ቤት አንዳንድ ግለሰቦች ገብተው መስኮት መስበር፣ ኤሌክትሪክ ገመድ ለመስረቅ እና ለመውሰድ በሚል ብዙ ጣራ ተጎዳብን፣ ብዙ ግርግዳዎች ፈረሱብን። በዛ ምክንያት እንደገና አደሳ ጀምረን እንደተባለው ክብርት ከንቲባን ጋብዘን ነበረ እዩልንና ይመረቅልን ብለን በዛ ሰዓት ነው የግቢው ያደረግነው ነገር በቂ እንዳልሆነና መሰራት እንዳለበት እናንተ ይህን ከሰራችሁ እኛ ደግሞ ግቢውን ደረጃውን የጠበቀ ነገር አድርገን እናስባለን በሚል የእሳቸውና በስራቸው ያሉት ባለሙያዎች በሙሉ መጥተው ግቢውን ያደሱልን፣ በዛ ምክንያት ነው። በጣም ነው የምናመሰግነው። ቤቱን ለማስመረቅ ስነሳ አብራችሁኝ ሁኑ ብዬ ከአሜሪካን ሀገር ጥሪ ያደረኩላቸው 22 ሰአሊያን አብረውኝ ቆመዋል። ያልተከፈሉ እዳዎች አሉት። ቤቱ ከ7 እስከ 8 ሚሊዮን የሚቀር እዳ አለው። ዋናው ግን ትልቁ ነገር ተሰርቶ ህዝብ ያወጣውን ገንዘብ እንዲያ ያርገናል። ከዚህ በኋላ ያለውን በጥበብ ስራዎቻችን፣ በሌሎች ዝግጅቶችም እንደገናም ደግሞ የምረቃ በዓሉ ላይ በምንጠይቃቸው ግለሰቦች የሚሸፈን ነው ብለን እናምናለን። እኔ ባደግኩበት ዕድሜ ላይ የነበረው ሁኔታ የኢትዮጵያ ብሔረሰቦቿ ሰማኒያ ናቸው፣ ከሰማኒያ በላይ ናቸው ስንል የወገቃቸው ልብሳቸው፣ ጌጣቸው አንድ ላይ መድረክ ላይ እያወጣን በየክፍለ ሀገሩ እየሄድን እያጠናን እያመጣን ውበታቸውን፣ አንድነታቸውን ነው ስንተረክ የቆየ ነው። እኔ ማቀው ያንን ኢትዮጵያ ነው። ያቺ ኢትዮጵያ ደግሞ በበለጠና ባደገች በበለጸገች መልኳ እንድትመጣ ነው ምን ሰራውኛ። ስለዚህ ሰላሟ እንዴት ነው የሚመጣው ነፃነቷን አስከብራ እንዴት ነው የምትኖረው የሚለውን ያልተሰረጸና ላለፉት ሰላሳ ዓመት በተሳሳተ ትርክት የተሳሳቱትን ወጣቶችን ቢሆን እምንመልስበት ቤት ነው የምንፈልገው። ዋናው መሳሪያ ደግሞ ሚዲያ እና ጥበብ ነው። የህዝብን አስተሳሰብ መቀየር የሚችለው ሚዲያ ነው፣ ጥበብ ነው። መንግስት እነዚህን ተቋማት መደገፍ አለበት። እኛ ደግሞ ግዴታዎቻችንን አውቀን መስራት አለብን። ከዜጎች የታጠፈ እጥፍ ኃላፊነት ስላለብን ማለት ነው። ያንን ማስረጽ ያን መቅረጽ ነው እኛ የምንፈልገው። ደግሞም ይሆናል ብዬ ያስባለሁ። ሰው የሰጡትን ይዞ ነው የሚያድገው በትምህርት ቤት፣ በህብረተሰብ፣ በሁሉም ጋር እና ያንን ነገር ለማስተካከል ስለምንፈልግ ነው። ሊፈርስ የነበረ ነው። ላለፈው 30 ዓመት ምንም አገልግሎት አልሰጠም። ከታችኛውን ብቻ ነው ፍርድ ቤቱ ይጠቀምበት የነበረው፣ ታች የነበረውን ለመዝገብ ቤትነት ነው። እዚህ ላይ መውጣትም አይቻልም፣ በረንዳው ሁሉ ተሰባብሮ ነበር። ቢወጣበትም ይፈርስ ነበር። እና አንዳንድ ቤቶች እድለኛም ናቸው ማለት ይቻላል። የሚገርም ነው። የተወደደ ኃይለ ጊዮርጊስም እድለኛ ሰው የሆኑ ነው ለስማቸው መጠሪያ ቤቱ መትረፉ። ምክንያቱም ሊፈርስ የነበረ ቤት ነው። እና ይህንን መጠበቅ ማለት ማስጠበቅ ማለት ራሱ የታሪክ ነው። ብዙ ሰው ይሄንን ማየት አይፈልግም። ያለቀውን ውጤት ነው ማየት የሚወደው፣ ግን የብዙ ውጤቶችም አንድ ትልቅ ስራ መንገዱ በጣም መራርና አስቸጋሪ ነው። ስለዚህ ችልነዋል እንጂ በእውነት ለመናገር አንደኛ ተቋሙ በጣም የተጎዳና የፈረሰ ነው፣ ሁለተኛ የቅርስና ታሪካዊ ስለነበረ የሚታደሰው እንደነበረ ለማቆየት ስለሆነ እድሳቱ በጣም አስቸጋሪ የሆነው የቤቱን የሚፈልጋቸውን እቃዎች የማግኘት ጉዳይ ነው። በተረፈ አብረውን የሰሩት ሙያተኞች እንደ አርክቴክት ፋሲል፣ አርክቴክት ፍቅረ ስላሴ፣ ኮንትራክተሩም አቶ ተስፋዬ ዴሎ፣ ረዳቱም አቶ ብስርዓት፣ ሌሎቹም አብረውን የነበሩት ሰራተኞች እውነት ለመናገር በጥንቃቄና ጊዜያቸውን ወስደው አቅማቸውን አውለውበት ስለተሰራ የተሳካ ውጤት ያገኘ ነው። ለዚህ ነው የኢትዮጵያ ሕዝብና ኢትዮጵያዊ ያልሆኑም ግለሰቦች የረዱን ገንዘብ ብቻ ሳይሆን እውቀት እና የሙያዊ ድጋፍ ያደረጉልናሉ። ሌሎች አርክቴክቶች አሉ አብረውን መጥተው እያዩ እድሳቱ ላይ አስተያየት እየሰጡ ሌሎቹን ሰራተኞች እያስተማሩ የሄዱ በእውቀታቸው፣ በሙያቸው፣ በአቅማቸው ከጡረታ ደመወዝ ጀምሮ እስከ ትልልቅ ሚሊዮን ብሮች የሰጡ የመንግስት ተቋማት፣ ከከተማ አስተዳደር ጀምሮ የበላይ አካላት፣ የክልል አስተዳዳሪዎች፣ ግለሰብ ተቋማት እና የግል ድርጅቶች፣ የንግድ ተቋማት እና ሌላው ከጡረታው ደመወዝ እንዳልኩት ጀምሮ እስከ ሚሊዮን ብሮች የሰጡ ግለሰቦች አሉ እና ይሄ ሁሉ ድጋፍ ተጨምሮበት ነው እዚህ ቦታ ላይ የደረሰው። በተለይ አሜሪካ ሀገር የሚገኙ ቦርድ አባላቶቼ አዲስ አበባ ያሉት የቦርድ አባላቶቼ ያሳደግኳቸውም ከኔም ጋር ያልነበሩ አዳዲስ ሙያተኛ ወጣቶች አብረውኝ ተሰልፈው የብዙ ሰው አይዞሽታ ከእግዚአብሔር ጋር የፈጸመው ስራ ነው እና ብዙ ብዙ ጣውረድ ነበረ። እኔ በስደት ዓለምም ላለፉት 24 ዓመታት የሰራሁት ይህንን የኢትዮጵያን ቋንቋ የኢትዮጵያን ጥበብ የኢትዮጵያን ባህልና ታሪክ ማስረጽ ላይ ነው። የሰዎችን አስተሳሰብ መቀየር ላይ ተቋማችን በጣም ብዙ ስራዎች የሰራው በየከተማውና በየግዛቶቹ ሰሜን ውስጥ ሰሜን አሜሪካ፣ በአውሮፓ፣ በአውስትራሊያ፣ በካናዳ እየተዘዋወርን የቲያትር ጥበባትን በማሳየት ስነ ጽሁፎችን በወርክሾፕ በመስጠት በአመታዊ ዝግጅቶቻችን ላይ እንግዶች በመጋበዝ ወጣቶችን በማፍራት ያለፉትን ደግሞ ነባር ፀሐፊያን በማሞገስና በማስተዋወቅ ወይም እውቅና በመስጠት ያሳለፈ ድርጅት ነው። ይህንኑ ደግሞ በበለጠና በሰፋ መልኩ ነው። እዚህ አቅምም ስላለ፣ ብዙ ሙያተኞችም ስላሉ ከስደቱ ዓለም በተሻለ ሁኔታ አንደኛ የትምህርት ማዕከሉ በትወና በስዕል በስነ ጽሁፍ በብራና ስራ በፈትልና በመሳሰሉት ሁሉ ወደ ሰባት ስምንት የትምህርት ክፍሎች ይኖሩታል በጥበብ ስራው ትወና ይሰራል ግጥሞች ይካሄዳሉ አመታዊ ዝግጅቶች እና በዓላት በየወሩ ደግሞ አመቱን ሙሉ ትልልቅ የጥበብ ስራዎች እንዲመረቱበት ነው ቤታችንና ግቢው እንደምታዩት በጣም የሰጠ ነው ግቢው ራሱ እንዲሆኑ እንዲቀርና እንዲስተካከል ያደረግነው ለቲያትር እንዲመች ለስነ ጽሁፍ እንዲመች በሚል ነው በእውነት ለመናገር የቤቱ የቢትወደድ ኃይለ ጊዮርጊስ ቤት ነው። በጣም ቆንጆ አድርገው ሰርተውት የነበረ ቤት ነው። ግን በጣም ተጎርቶ ወድቆ ነበር። ደረጃ ሁሉ ማለፍ ያልነበረውም። አሁን ግን በተቻለ መጠን ያንን ውበቱን ብቻ ሳይሆን ጥንካሬውንም አስተካክለን ነው ያደስ ነው። እያንዳንዱ ክፍል ትምህርት ይኖራል። ውጭውም ውስጡም ደግሞ እንደዚሁ የጥበብና የትምህርት ምርቶች የሚመረቱበት ግቢ ይሆናል። ማዕከሉ የቀረው ነገር የለም። በእደሳው ግን ማዕከሉ ማደግ ያለበት ደረጃ አለ መጨመር የምንፈልጋቸው ነገሮች አሉ እንጂ የቀረ ነገር የለም። ማዕከሉን አድሰን ጨርሰናል። ተጨማሪ ነገሮች ግን እናረጋለን። አንዳንድ የትምህርት ክፍሉ በበዛ ቁጥር የሚፈለግ የንጽህና ቤቶች ጭማሪ ቁጥሮች ያስፈልጉታል። እንደነዛ አይነትና መሳሰል ነገሮች ለትምህርት ደግሞ ማዕከልነት። ለምሳሌ ለስዕል ለተውኔትና ለሥነ ጽሑፍ የሚያስፈልጋቸው ክፍሎች የማደራጀት የማዘጋጀቱ ነገር ተጀምሯል፣ ግን እንደገና የማጠናከር ነገር ይኖረናል። ከዚህ በተረፈ አዲስ የምንሰራው ትልልቅ ነገር የለንም። ከማዕከላችን ውጭ ደግሞ ባሉት በሚገኘው ቦታ ላይ አዳራሽና የጥበብና ጥበበኛው የሚል የሰሩትን ነገሮች የምናቀርብበት ቦታ እንሰራለን ብለን አስበናል። እሱ ትንሽ ጊዜ የሚፈጅ ነገር ነው እንጂ በተረፈ በዚህ ባለው ራሱ ምርታማነቱን እንዲጀምር ነው የምናደርገው። አሁን እኔ መቼም የኢትዮጵያን ሕዝብ ከልብ ከልብ ነው የማመሰግነው። ከልጅነቴ ጀምሮ ወደ ጥበብ ስመጣ ባይዞ ሽታችሁ ያደግኩ ሰው ነኝ። በእናንተ ሙገሳና ድጋፍ ነው እዚህ የደረስኩት። እንደ ኢትዮጵያ ሕዝብ የምወደው ወገኔ ያሳደገኝ ያበለጸገኝ የለም። ዛሬም ደግሞ ከጎኔ ቆሞ ሁሉም መንግስትም የግል ድርጅትም፣ እናንተም ኢትዮጵያውያኑ አብራችሁኝ ሆናችሁ ይሄንን ማዕከል ለዚህ እንዳበቃ ስላረጋችሁኝ አመሰግናለሁ። ቅዳሜ ደግሞ እንግዲህ ሚያዝያ 18 ተመርቆ ይከፈታል። ጣይቱ የባህልና የትምህርት ማዕከል አብረውኝ የተሳተፉ ወደ 22 ሰአሊያን ያቀረቧቸው ድንቅ ስዕሎች አሉ። ከሜትር ደስታ ሀጎስ ጀምሮ በየቦታው የምታዩቸው በሀይሉና በኤርሚያስ አስተባባሪነት እነዚህ ሰአሊያን ድንቅ ድንቅ ስዕላቸውን አቅርበዋል። አምልጣችሁ መታችሁ ጎብኙ። ማዕከላችሁም የእናንተ ነው እና መታችሁ እንድትመለከቱ ትጋብዛለሁ። እግዚአብሔር ይስጥልኝ። ሸበካቻችን የዛሬ የመለሻ አዲስ ፕሮግራማችን የተካተላችን ይመስል ነበረ። ጣይቱ የባህልና የትምህርት ማዕከል እንግዲህ መጪው ቅዳሜ ማለት የያዘ 18 በይፋ የሚመረቅ ይሆናል። ከተመረቀ በኋላ ደግሞ የተለያዩ ጥበብ ነክ ትምህርቶችን፣ ስልጠናዎችን እንዲሁም ደግሞ ፕሮግራሞችን የሚያካሄድ ይሆናል ማለት ነው። ስለዚህ በሚያዝያ 18 መጣችሁ ቅዳሜ ቀን ይህንን የባህል ማዕከል የትምህርት ማዕከል እንድታስመርቁ ጋብዘናቸዋለሁ ማለት ነው። ይህ ፕሮግራሙንና እንትን ያደረስ ነው። እስካሁን ስትከታተሉን ስለነበረ እጅግ አድርገን እናመሰግናለን። ቻው ቻው።